ቡድን የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይን? ያለው አልሀምዱሊላህ ደና ሰላም ነው። እናንተስ እንዴት ናችሁ? ደና ናችሁ ወይን? ዛሬ ረመዳን አስራ አምስት ቀን እንግዲህ ስብሀላ ላ ተኮሎ ነው የሚሄደው ጽኖ ተተጠቀሙት። አላህ ያደርግም ኢንሻላህ። ደዋችን አላህ መቅበል አላህ ያደርግልን በራህመቱ በዝነቱ። እንግዲህ ዛሬ በአዲስ ቪዲዮ ብቅ ብያለሁ ማለት ነው። እሱም ቪዲዮ ምንድን ነው? እህቶቼ ሙሪማስ በቲክቶክ ኡምራ እየሰራች ቪዲዮ ላይ ነበረ እንዴት ቪዲዮ እየሰራሽ ደዋታ አድርጊያለሽ ደዋሽ ተቀባይነት አይሆንም እያለው ህዝብ ልጆች በኮሜንት እየሰደቧት ነበር እና እንግዲህ ተኮሜንታ ተሬቷ አንዷ እኔም ደግሞ አልሐምዱሊላ እኔም ጅዳ ከጅዳ ተነስች መካ ኡምራ ሰርች መጣሁ አልሐምዱሊላ ብዬ ነበር ኮሜንት ያደረግኩት እንዴት ሄድሽ መንገዱ ተፍትሽ የለውም ወይ እና ደግሞ እንደገና እንደሱም አብሽር ወይም ደግሞ ተወከል የሚሉት እሱን አይጠይቁም ወይ መግቢያ ነበር ያሉት አለኩላህለት እኔ ምንም ነገር የጠየቁኝ የለም። ምንም ነገር ያጋጠመኝ የለም። ለራሴ አልሐምዱሊላ ሰላም ደርሻ ሰላም ተመልሻለሁኝ። እንግዲህ በታክሲ ነበር ከጓደኞች ጋ ተሰብሰብ ብለን ይሄር ነው አላ ስባሃን ታላድዋችን የሚቀበለን ደስ የሚንደዋ አድርገን ነው የመጣ ነው። አላህ በረህመቱ በዝነቱ። እውነት ለመናገር ሳላስበው ይሄርኩበት ነበር እና ያው ባስብም። ዛሬ ሄዳለሁ ነገ ሄዳለሁ የሚለውን እንጂ ዛሬ ብድግ ብዬ እሄዳለሁ ብያል ነበር የሚያሰብኩት፣ ግን አላህ ስብሃነ ተዓላ ያሰበውና ያዘዘው ሆነና እኔም በሄች እንግዲህ፣ ዑምራ አሰርቼ መጥቻለሁ። አላህ ስብሃነ ተዓላ ይቀበለኝ ይቀበላችሁ፣ ሁላችሁም ለምታረጉ ማለት ነው። ዱዓችን አላህ ማውላ ላ ያደርግልን፣ ሀገራችንንም አላህ ሰላማ ላ ያደርግልን። እንዲሁም ደግሞ በማስመሄድ ከፈለጋችሁ እንሻላህ ቁጥሩን አስቀምጥላችኋለሁ ማለት ነው። እኔም ሰው የላከልኝ ግን አልሄድኩበትም። ግን በአበባ በባስ የሚሄዳሉ ይሄዳሉ፣ መሻላ ምንም በባስ ደግሞ ጭራሹንም ተፍትሽ የሚባል ነገር የለውም። አይከፈትም ሲጀመር በሩ ማለት ነው፣ ዝም ብሎ ነው የሚያልፈው። መሻላ ተባረካለ ማለት ነው። እኛ ግን ኖርማን ታክሲ በአረንጓዶ ታክሲ ነው እንግዲህ ቀጥ ብለን ይሄድ ነው ማለት ነው። ስለዚህ ግን የምትሄዱት ሰዎች አላህ ዱአችሁንም ይቀበላችሁ። እንግዲህ ለኔም ዱአ አድርጉልኝ። አላህ ሱብሓነሁ ወተዓላ

ሁሱ እንግዲህ በነቢያችን ስለ ሰለም ላይ በወረደው ቁርአን እንግዲህ ነ ጠይቆት፣ እሱ እያብራራ ነው ማለት ነው። ባረካላሁ ፊክ። ላይክ ኮሜንት፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱ። ላላ ሀብ እየወዳችኋለሁኝ። እስኪ ይሄላምና። እንዴና አለ፣ ደህና ነህ? ሰላምን አልሐምዱሊላህ አለን። ረመዳን እንዴት ነው? አሪፍ ነው አልሐምዱሊላህ። በርቱ። አንዳንድ ጥያቄዎች አሉኝ ከቀን ጀምሮ ነው ለመግባት ስለምን የነበረው እንግዲህ እድል ገጥሞኛል። አንደኛው ጥያቄ እዚህ ፊትለፊት ላይ ርዕስ ገ ያቀረብከው እስልምና የነቢያቶች እምነት ነው ይላልና ያው ሻዳ ኒዝ እንድንይዝ የምትፈልጉት አውቀን ነው አይደል። አንዳንድ ሀዲሶችን የሰማነውን ነገር ያው ጥያቄ ይሆንብናል፣ እንጠይቃችኋለን። የመጀመሪያው ጥያቄ እስልምና ያው በፕሮፊት መሐመድ አማካኝነት በኢንጅል ገብርኤል አማካኝነት ያው ሂራ ዋሻ ውስጥ እንደተገናኛቸውና ከዛ እንደጀመረ ነው መቼም በአርባ ዓመታቸው ምናምን፣ ታሪኩን ትክክል ከሆንኩ ማለት ነው። ግን ከዛ ፊት የነበረው እምነት ምንድን ነው? ለምሳሌ እሳቸው አዘውትረው ወደ ዋሻ መዲና አካባቢ ያለ ወዳለች ዋሻ እንደሄዱ እንደነበረ ነው አይደል? ናሪት እንደሚያደርገው ይሄ ሀዲስ ላይ ወይም እንደሚናገረው ማለት ነው። ከዛ ፊት የሚያምኑት የነበረው እምነት ምንድን ነው? ግልጽ ያለ ነገር አለ ወይ? ከተማ ላይ የሚያመልኩበት ቦታ አልነበራቸውም ወይ? ማንንስ ነበረ ለምሳሌ ከተሳሳትኩ ታርመኛለህ። እንደ ድፍረት አይደለም ማውቅ ማወራው የሰማሁትን ነው። ማወራ ስህተት ነው። ይህ ትክክል ነው የምትለውን ያንተን እምነት እቀበላለሁ። ያንተ ስለሆነ እምነት። ለምሳሌ በልጅነታቸው ቤተሰቦቻቸው እንደሞቱ የሰማሁት ታሪክ አለ። አባታቸው፣ እናታቸው፣ ወይም አያታቸው፣ አክስታቸው፣ አጎታቸው ጣዖት አምላኪ እንደነበሩ ይታወቃል። ከአጎታቸው ከአክስታቸው ጋር ኖረዋል። ዜን ወደ አይሻ ጋር ደግሞ ወደ ሶሪ ወደ ከድቻ ጋር ሲመጡ በከድቻ ሀብት ላይ ጎበዝ ሆኖ ታታሪ ሆኖ ሲሰሩ ሀያ አምስት ዓመታቸው ላይ እንዳገቡ ይነገራል። አርባ ዓመት ሲሞላቸው ነው ዋሻ ላይ ሊያመልኩ ይሄዱ ነበር ይላል። ያ ማምለኪያ ያ ልምድ ከአይሁድም ወገን ይሁን ከእሳቸውም ወገን ከቆሪሽም ይሁን ያ እምነት ምን ይባል ነበረ? አንተ በጣም በባይ ዘዌ እንዲህ ለማካበድ ስላ ሳይሆን ትዕግስትህን፣ እውቀትህን ሰርፕራይዚንግሊ ነው የምከታተለ በጣም ትዕግስትህን አደምቃለሁ አደንቃለሁ። ኪፒታፕ እንደገና ደግሞ እውቀትህን ማይንድ ላይ የሆነ የምትጠየቀውን ነገር የምትመልሰው ነገር በቃ ይሄ እግዚአብሔር የሰጠ ከሆነ አውል ፋይንድ አውት ማለት ነው። ግን ምልል ፈልጌ ነው ያ ዋሻ ላይ ይከታተሉት የነበረው ዋሻ ላይ የሄዱ ይጸሉ የነበረው ልምዱ ኬት ነው የመጣው? ማንን ነበርስ የሚያመልኩት? ለምን ብትለይ ገብርኤልን፣ ጅብሪልን እንደማያውቁት ማስቆም ትችላለህ። አቆማለሁ። አይ ግን ተናገርና መልስ እላለሁ ምትለኝ ከሆነ እንትን እላለሁ። ጅብሪልን ከተገናኛቸው በኋላ ጨምቆ ይቅራ ካላቸው በኋላ ደጋግሞ እንትን ካላቸው በኋላ ፈርቶ ሄዶ ባለቤታቸውን ደብቅኝ እንዳላት ሳይድ አልቡካሪ ካልተሳሳትኩኝ 4953 ላይም አለ 6982 ላይም አለ። ከዛ በኋላ እሳቸው ደግሞ ጅብሪል የሚባለውን ሰው ያስተዋወቃቸው ወይም ደግሞ ይሄ ለሙሳ የተገለጠው መልአክ ነው ብሎ ያላቸው ወረቃ የሚባል ሰውዬ ክርስቲያን እንደነበረ የአይሻ የከድቻ አክስት እንደነበረ ያስታውቃል። ዜን ይሄ ምን ያሳያል ብዬ አምናለው፣ ከእሳቸው በፊት የሚያውቁት አምላክና የሚያውቁት መልአክ ነበረ ወይ? አንዱ ጥያቄ ይሄ ነው። አይ አንዱ ጥያቄ ይሄ ነው። ማቆም እችላለሁ፣ አውራ። እሺ ልስማ፣ በቃ ለመልስለና፣ ችግር የለም፣ እየቀጠልክ ትሄዳለህ። ነቢያችን ሰለላሁ አለይህ ወሰለም እስልምና የጀመረው ከዋሻው የዛኔ መለኮታዊ ራዕይ ሲገለጽላቸው የዛኔ ያው ከሆነ የስተት ነው። የመጣውን ሙሉ መልእክት ብታነበው ኑሩ ነቢያችን ሰለላሁ አለይህ ወሰለም የመጨረሻው ነብይ መሆናቸው ነው የተገለጸው እንጂ እስልምና አስተምሩ ጅማሬ መሆናቸው አይደለም። አላህ ሱብሃነሁ ወተዓላ በቁርአን ላይ ወላኪን ረሱለላሂ ወኻተመ ነቢይን ይላል። የነብያት መደምደሚያ ነህ ይላቸዋል። መደምደም ያችል ጊዜ ከእርሳቸው በፊት የላካቸው ነቢያቶች እንዳለ ያሳየናል። ያ ነቢያቶች ሙስሊም እንደሆኑ ቃል በቃል ተቀምጧል በቁርአን ላይ ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ አጋሪም አልነበረም። ነገር ግን በአላህ ትእዛዝ ላይ ቀጥ ያለ ሙስሊም ነበር ይላል ቃል በቃል። ኖህ ራሱ ኦምርቱ አን አኩነ ምን አልሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩ ይላል። እና ይህ ነው እና ቀደምት ነቢያቶች ሁሉ ቃል በቃል ሙስሊሞች እንደሆኑ ተቀምጧል። ሙስሊሞች እንደሆኑ ተቀምጧል። ነቢያቸው ሰለላሁ ዓለይሂ ወሰለም ወደ ሒራ ዋሻ የሚሄዱት ለምንድን ነው? ሲገዙ የነበረው ከዛ በፊት ምንድነው ሲገዙ የነበረው አንድ አላህ ነው። ወደዚያ ቦታ ገንጠል ብለው መሄዳቸው አላማቸው ወይ አካባቢያቸው ሰዎች አብዛኛው ሰው በአዳም ልኮ ላይ ነበር። አንድ አምላክን ፈጣሪ ሰማይ ምድርን የፈጠረው አላህ ነው ብለን የሚያምኑ ናቸው። ነገር ግን በእርሱ ላይ አማላጅ ምናምን በማለት ሌላ ፍጥረታቶችን ይይዙ ነበሩ። የመካ ሰዎች ለዚህ ነው እንጂ ሰማይና እና ምድር የፈጠረው ማነው ነው የሚባል፣ የዛ የመካ ህዝብ ያውቃል። የአብርሃም ልጆች ናቸው። አብርሃም አንድ አምላክን አላህ ነው የሚያመልከው። በኢስሐቅ በኩል በእስማኤል በኩል የመጡ ናቸው። እስማኤል መካ ላይ ሂዶ አረፈ። ከዚያ በኋላ ከእርሱ እንትን ያሉ ናቸው። ወለኢንሳን ተመመን ካለቀ ሰማዋት ወላርድ ላይ ቁሉ ላ ይላል። ሙሐመድ ሆይ እነዚህ ህዝቦችህን ሰማይና ምድርን ማን የፈጠረው ብለህ ብትጠይቃቸው አላህ ላይ ይሉሃል አ አላህ ነው ብለህ ያውቃሉ እኮ ይሄ ችግራቸው ምን ነበር በአላህ ላይ ሌላን አካል ማጋራት ነው እንጂ